ብስም ላህ ረህማን ረሂም አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይሂ ወሰለም ዛሬ እዚህ ሀሩን ሚዲያ ተገኝቼ ስለ ሀሩን ሚዲያ እና አጠቃላይ ስለ ሚዲያዎች አንዳንድ ነገር ሀሳቤን እንዳቀርብ በመቻሌ በጣም ደስተኛ ነኝ። ሚዲያን አስፈላጊነት መናገር ብዙም የሚያስፈልግበት ወቅት ላይ አይደለም ያለ ነው። ሁሉም ሰው የሚዲያን አስፈላጊነት በሚገባ ያውቃል። ሚዲያ አንድን ማህበረሰብ የማነጽ አንድን ማህበረ ፖለቲካ የማነጽ አንድን የህዝብ አኗኗሪ የማነጽ ትልቅ እድል ያለው ሚዲያ ነው። እኛ ብዙ ጊዜ ወደ ሚዲያዎች የት ጋን ያሉት ብለን የምንለው የሆነ ችግር በሚያጋጥምን ሰዓት ይህንን ችግር፣ ይህን የተሰራብንን ነገር ለምን እከሌ ያልዘገበም ለምን እከሊት እከሌ የሚባለው ሚዲያ በዚህ ጉዳይ ላይ አንድ ነገር አላለም ብለን ሌላው ቢቀር ዓለማዊ ሚዲያዎች እንኳን በእኛ ችግሮች ላይ ለምንድን ነው ያልተሳተፉት ለምንድን ነው ወደ ማህበረሰቡ እንዲደርስ ያላደረጉት ብለን ብዙ ጊዜ እንወቅሳለን። ኢቲቪን ለምናምን ጨምሮ አድሏዊ ናቸው እኛን እንትን አልዘገቡልንም ብለን ምን ወቅስባቸው ጊዜያቶች ምን ከስባቸው ጊዜያቶች በጣም በርካታ ናቸው። ምናልባት በተቃውሞ ወቅት 2004፣ 2005 ላይ ወደ አደባባይ የወጡ ከሰላት የሚመለሱ ከኢድ ወይም ከአረፋ ሰላት የሚመለሱ ወንድሞች ሁሉ ኢቲቪን አድላዊ ነው፣ ጨቋይ ነው ምናምን እያሉ ሁሉ ተቃውሞ ያሰሙባቸውን ወቅቶች ሁሉ ታስታውሳላችሁ፣ እናስታውሳለን። ይሄ የሆነው ለምንድን ነው? ድምጻችንን ለምን አላሰሙልንም? ገፋችንን ለምን አልተናገሩልንም? ነው ግን እስኪ ለምንድ ነው እነሱ የሚናገሩልን? ለምንድ ነው እኛ የራሳችንን ጉዳይ የራሳችንን ማንዘግበው? ለምንድነው እኛ ያለንን መልካም ነገርን በሚዲያ ወጥተን ሀታ እምነታችንን ይሁን አስተሳሰባችንን ይሁን በጎ ነገራችንን ለሰውስ ማናሳየው? ለምንድነው ራሳችንን ከሚደርስብን ጥቃትስ ማንከላከሉ? ለምንድነው ራሳችን ማናቋቁመው ለምንድነው የራሳችንን ድምጽ ራሳችን መሆን ማን ችለው የሚለው ጥያቄ ሁል ጊዜም ቢሆኑላችን አእምሮ ውስጥ ሊኖር ይገባል። አንዳንድ ጊዜ እንደ ሀሩን ሚዲያ አይነቶች በጣም በጣም ለፍተው ዴዲኬትድ ሆነው የሚሰሩ ሚዲያዎች ከአዲስ አበባ አልፈው ደቡብ ላይ የራሱን ስቱዲዮ አቋቁሞ ሲሰራ ስናይ፣ ምናልባት የተመቻቸው ብዙ ፈንድ ያላቸው ብዙ አቅም ስላላቸው እየሰሩ ነው ብለን ልናስብ እንችል ይሆናል። ነገር ግን የሚዲያ አቅም እንኳን ሀሩን አሁን እየተንቀሳቀሰ ባለበት አይደለም። ሁላችንም ደግፈ ነው አሁን አለም ላይ ወይም ሀገራችን ላይ ተጽዕኖ እየፈጠሩ ካሉ ሚዲያዎች አቻ ልናደርገው አልቻልምም አንችልምም። ሁላችን መተባበር አለብን። ዛሬ ከሚሰሩ ስራዎች በሀሩንም ይሁን በሌሎች ሚዲያዎች ከሚሰሩ ስራዎች ውስጥ የእኛን አቴንሽን የማይስቡ ሚዲያዎች ሊኖሩ ይችላሉ። በእርግጥ ሚዲያው ላይ ከሚቀርቡ ነገሮች የእኛን አቴንሽን የማይስቡ ብዙ ጊዜ ማንከታተላቸው ሚዲያዎች ሊኖሩ ይችላሉ ፕሮግራሞች ሊኖሩ ይችላሉ። ለምሳሌ እዚ ጋር ሀፊቶች ተመረቁ፣ እዚ ጋር መስጂድ ተሰራ፣ እዚ ጋር አንድ ኸይል ተሰራ የሚባሉ ነገሮችን ዝም ብለን እንዲሁ ገረፍ አድርገን ልናልፋቸው እንችላለን። ነገር ግን አንድ ችግር መጣ በሚባልበት ሰዓት፣ ለምሳሌ ባለፈው ዒማሞች መስጅድ ውስጥ ምን ውስጥ ተገደሉ በሚባልበት ሰዓት ግን ሚዲያት ላይ የእኛ ሚዲያዎቹ የት አሉ? አሁን ኮንሰርን የሚያደርገን ወቅታዊ እንትን የሆንና የት ጋ ነው ያሉት? ለምንድን ነው ይህን ያልዘገቡት? ኡስታዞቹ ለምን አልተናገሩም? የኛ ይህኛው ሚዲያ ለምን እንዲህ አላለም? ለምንስ የመንግስት ሚዲያ እንደዚህ አላለም ብለን ያን ቀን እንነሳለን። ያ ነገር ያመናል። ግን ያንን ህመማችንን በዛን ቀን ለምን አልተነገረም ብለን ስንል ከዛ በፊት ያ ሚዲያ ተቀምጦ ቆሞ በእግሩ ቆሞ ለዛ ችግር ወቅት ሊደርስ በሚችል መልኩ የተደራጀ መሆኑን ግን ለማረጋገጥ ምን አድርገናል? ካሁን በፊት ረድተነዋል፣ እንዲቆም አድርገናል። እንደ ሁሉን ነገር የሚሰራው ነገር እየተመችን ሳይሆን እንደዚህ አይነት ችግሮች በመጡ ጊዜ ድምፅ እንዲሆነን ስንፈልግ አስቀድሞ ግን ህልውና የተረጋገጠ መሆን አለበት። አሁን ሀሩን ሚዲያ አሁን ካሉን ሚዲያዎች ሁሉ ወንድም አብዱራሂም በጣም ጠንካራ ወንድም፣ አላህ ይጨምርለት፣ ኦልሞስት ሀያቱን ለዚህ ሚዲያ የሰጠ ወንድም ነውና እሱ እዚህም ሆነ ደቡብ ላይ ያሉት ዴዲኬትድ የሆኑት እነዚህ የሚዲያ ባለሙያዎች ኦልሞስት የእሱን ባህሪ ጭምር የተላበሱ ወንድሞች በምን ሁኔታ ነው ይህን ሚዲያ እያስኬዱ የሚለውን ነገር ግን ሁላችንም ከጎናቸው ሆነን በቅርብ ሆነን ግን የጠየቅናቸው ያየናቸው አይመስልም። ሚዲያ በተፈጥሮ በጣም ብዙ ሪሶርስ የሚፈልግ ነው። በጣም ብዙ ሪሶርስ የሚፈልግ ነው። በተለይ ይሄ የምስለው ድምጽ ሚዲያ ስለሆነ በጣም ብዙ ሪሶርስ ይፈልጋል አንድን ዘገባ ለመስራት ከቦታ ቦታ መንቀሳቀስ ያስፈልጋል እያንዳንዷ በዚህ አይነት ሚዲያ ውስጥ ያሉ እንቅስቃሴዎች ገንዘብ የሚፈልጉ ሚዲያዎች ናቸው ከፍተኛ የሆነ እገዛ የሚፈልጉ ሚዲያዎች ናቸው አቅም የሚፈልጉ ሚዲያዎች ናቸው ስለዚህ እንደ ሀሩን ሀሩንና ሀሩን የመሳሰሉ ሚዲያዎች በቋሚነት ራሳቸው የሚችሉበት ነገርን ማድረግ ወይም እነሱ አሁን በዚህ በተዘጋጁበት ወቅት መርዳትና ማገዝ ከሀገር ውስጥም ከሀገር ውጭ ባሉትም ወንድሞች ሁላችንም ላይ ግዴታ አለብን። ይህንን አድርገን ራሱን ካስቻልነው በኋላ ከዛ በኋላ አንድ ችግር በመጣ ቁጥር ወደ እነሱ ጮህን ለምን እንዲህን አላደረጋችሁም፣ ለምን ይህን እንዲ አላላችሁም፣ ይህን ይህን አይታችሁታሉ እያልን የምንለው ነገር በሰፊው ልንወቅሳቸውም ልንከሳቸውም እንችላለን። ሳናግዛቸው በእግራቸው እንዲቆሙ ሳናደርግ ግን ዛሬ ሀሩን ሚዲያንም ሆነ ሌሎቹ ሚዲያዎች አስመልክቶ ግን መውቀስ አንችልም። ምናልባት አሁን በዓለም ላይ ካሉት ሚዲያዎች ሁሉ የዚህ የመዝናኛ ሚዲያዎቹ ራሳቸውን ችሎ አትራፊ ሊሆኑ ይችላሉ እንጂ ሌሎቹ ቢቢሲን ጨምሮ፣ አልጀዚራን ጨምሮ፣ ሲኤንኤንን ሌሎችም ቢሆኑ በመንግስታት እየተረዱ ያሉ በጀታቸው በመንግስታት ጭምር የሚሸፈኑ መሆናቸው መዘንጋት የለብን። እነዚህ ሰዎች ዓለም ላይ ተጽዕኖ መፍጠር የቻሉት መንግስታቶቹ ጭምር እነዚህ ሚዲያዎች እየደጎሙ ነው። ይሄ ማለት ሀሩን ሚዲያ ኢንተርቴንመንት የሚሰራ ሚዲያ ስለ አይደለም። የሀሩን ሚዲያ ኮንቴንቶች በጠቅላላ ሴንሴሽናል ሆኖ ማህበረሰብ ውስጥ በማስታወቂያ ተሰርቶባቸው የሚመጡ ስለ አይደሉ። ሀሩን ሚዲያ ሁል ጊዜ ሀሩን የመሳሰሉ ሚዲያዎች ገንዘብ እያወጡ ዜናዎችን፣ ኢንፎርሜሽኖችን፣ መረጃዎችን የሚያቀብሉ ሚዲያዎች ናቸው ማለት ነው። ለዚህ እነዚህ ኮንቲኒስ የሆነ አቅም ይፈልጋሉ። ይሄ አቅም ቋሚ በሆነ ነገር ሊያገኙ የሚችሉበትን ነገር ካላደረግን በየአመቱም ሆነ በየስድስት ወሩ እየወጡ እኛኑ ለመጠየቅ እኛኑ ለማስተባበር ይገደዳሉ። እንደው ያ እንዳይሆን በቋሚነት ራሳቸውን የሚችሉበትን ቋሚ ሆነ በሚያገኙበትና የሚያገኙትን ነገር ደግሞ ሚዲያውን ማስፋፋት የሚያደርጉበትን ነገር ሁሉ አገር ውስጥም ከአገር ውጭም ያለኑት ያለነው ሁሉ እያንዳንዱ ሰው በዚህ ውስጥ መሳተፍ አለበት። ይህን ካደረግንና እነዚህ ወንድሞች በዚህ በኢኮኖሚ ጉዳይ ላይ ሀሳባቸውን ሰብሰብ ማድረግ ከቻሉ ወላ ተአምር መፍጠር ይችላሉ። ተአምር መፍጠር ይችላሉ። የጠበቅናቸው ቦታ ልናገኛቸው እንችላለን። የምንፈልገውን ቦታ ላይ መድረስ የምንችልበትን ተጽዕኖ በነሱ በኩል አድርገን መላው ማህበረሰባችንን ማንቃትና ማደራጀት እንችላለን። ለዚህ ሚዲያ እጅግ እጅግ በጣም አስፈላጊ ነገር ነው። ስለዚህ ይሄንን ሶፍት ፓወር እንዲሁ በቀላሉ እየተልከሰከሰ በቀላሉ ያው ይኖራል ከሞላ እንደምን ሙሉ እየተንደፋደፈ ይኖራል ብለን የምንተው መሆን የለበትም። ተጽዕኖ ፈጣሪ ሆነው የኢትዮጵያ ሙስሊም ባለበት ቦታ ሁሉ ቀና ብሎ ሊያስኬደው በሚችል መልኩ ተደራጅተው ስራዎቻቸውን መስራት እንዲችሉ የኛ እገዛ በጣም በጣም በጣም ኢምፐራቲቭ ነው። እዚህ ሚዲያ ላይ ይሄ ሁሉ አመት እየለፉ ያሉ ልጆች መቼም በአሁኑ ሰዓት ኑሮ ምን ያህል እንደሆነ ይታወቃልና ልነግፋቸው፣ ልናግዛቸው በጣም በጣም ግዴታችን ነው። አደራ ነው ብለው አሁንም ቢሆን የሚቀጥሉት አመታት ስራውን የሚያስቀጥልበትን እገዛ አይደለም ማድረግ ያለብን። ይህ ሚዲያ በቋሚነት በራሱ ገቢ እየተንቀሳቀሰ ሁላችንም ከሁላችንም ነፃ ሆኖ ተጨማሪ ትልልቅ ስራዎችን ማቀድ መስራት በሚችልና በመላ ሀገሪቱ ተጽዕኖ ማሳደር በሚችልበት መልኩ መደራጀቱን በእግሩ መቆሙን ማረጋገጥ አለብን። አሁንም ብዙ እየደገፋችሁ ያላችሁ ወንድሞች እንዳላችሁ ይታወቃል። በያለበት እህቶች፣ ወንድሞች በውጭ ሀገር ውስጥ ያላችሁም። ነገር ግን ከዛ ሀሳብ ወጥተን በቋሚነት የሚታገዝበትን መንገድ ራሱን የሚያገዝበትን መድረክ ማሰብ ግን ወቅቱ የሚጠብቀው ጉዳይ ነው እና በዚህ መልኩ